ይሄ ጊዜ የሚመጣ አይመስልም ነበር። ማለት በጣም የሚያለፍበት ሞመንት፣ በጣም በጣም የሚያስጠላ ጊዜያቶችን አሳልፈናል። የሆነ ማይሆን እልህ መጋባት ውስጥና ይሄ ምንድን ነው አለ አልሸነፍ አይነት ሁለታችን ጋር ነበረ እና በቃ የሆነ እልህ መጋባት ጥሩ እንዳልሆነ ነው በመጀመሪያ ደረጃ ተረጋግጥ፣ ሲቀጥል ደግሞ በሁለት ሰዎች መካከል ሌሎችን ሰዎች ማካተት ምን ያክል ህይወት ላይ ተጽዕኖ እንደሚፈጥር፣ ሶስተኛ ወገን ማስገባት ምን ያክል ተጽዕኖ እንዳለሁኝ እንዳለው ያንን ማየት ትችያለሁኝ። እኔ በበኩሌ አብርሽ ይርታ የምነግራችሁ ነገር ቢኖር መሀላችሁ ላይ ሰው አታስገቡ። ከኛ ጭምር፣ ከእኔ ጭምር፣ ከዳኒ፣ ከጽጌ፣ ከይሳቅ ማንም ሰው ፋሚሊም ቢሆን አባት እናትም ቢሆን ከዚህ በኋላ። ፍቅር ሲኖር ጠብ ግዴታ ነው፣ ግን ያንጠባችሁን ሰው ሳያውቅ አንተ ትብስ አንቺ ትብሽ እየተባባላችሁ

ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ ሳምንት እንዴት ነበር ረፍት ሁሉም ጾም እንዴት ነበር ሁላችሁም ደና ናችሁ ወይ ማለት ፈልጋለሁ እንግዲህ ዛሬው በጣም በአሪፍ ቪዲዮ ነው የመጣሁት በጣም ደስ በሚል ነገር ነው እንደ ሰሞኑ ጭቅጭቅ እንደዚህ ነው ከሌ እንደዚህ አድርጎ ምናምን ምናምን የሚባሉ ወሬዎች ምናምን እኛ ጋር በጣም ተደስተናል እንግዲህ የተፈጠረውን በሰሞኑ ቪዲዮ እያያችሁ ነው ጋሼ በጣም ትልቅ ስራ ሰርተዋል እንግዲህ ሁላችሁም ያያችሁት ይመስለኛል እኛ በጣም ብዙ ሞክረን ብዙ ችግር ውስጥ ገብተን ያልፈታ ናቸውን ነገሮች ጋሼ መጥተው ነገሮችን አስተካክለዋል። በቃ ብዙ ነገር አብሽ ወደ ራሱ እንዲመለስ ምናምን። ኢሳቄ የራሱን በጣም ትልቅ አስተዋጽኦ አድርጓል ምናምን። በቃ ሁላችንም አሁን ዲ ለመሰባሰባችን ምክንያት ጋሼ በጣም ትልቅ ትልቅ ትልቅ አስተዋጽኦ አድርጓል። ዛሬ እኔ በጣም ደስ ብሎኛል። ሁሌ ታጣያቸዋለሽ እንድታረጋቸዋለሽ እንደዚህ ሆና የምትሉ ሰዎች ነበራችሁ። ና ያው እነሱን ሰላም ለማድረግ ካደረግነው ነገር ነው እንጂ የክፋት ወይም እነሱን እንድለያዩ አልነበረም። እች ቀን እንድትመጣ ነበር የሁላችንም። እኔም ዳኔም ጽጌም ሁላችንም እናረጋቸው ነው የነበሩት በሰዓቱ ይሄን ነገር ለማስተካከል ነበረ። ግን ደግሞ በቃ እግዚአብሔር ፍቅርና ጋሼ ላከልን። ጋሼ ሁሉን ነገር አስተካክሏል። በጣም በቃ አሁን ስታያቸው ማመን ነው የሚያቅታችሁ። በቃ የሚሆኑት ነገር ትክክለኛ ፍቅር፣ ትክክለኛ ፍቅር፣ በቃ የሚዋደድ ሰው የሚሆነውን ነገር ነው እየሆኑ ያሉት ነው። እውነት ይህን ፍቅር ነበር ልናጣው የነበረው። በጣም ነው። በራሴ በግሌ በጣም የሚከብድ ነገር ነበረ በሰዓቱ። ችልጅ ሄዳብት ሆን አብርሽ ሌላ ቦታ ሆኖ ቢሆን በጣም ከባድ ነበር የሚሆነው፣ ግን እግዚአብሔር ይሄን አልፈቀደም። የፈቀደው እነሱ ሰላም መሆናቸውን ነው ሰላም እንዲሆኑ ነው እግዚአብሔር የፈቀደው። እንጃ እኔ በጣም ቃላት አትቻለሁ፣ በዛ ላይ በጣም ተደስቻለሁ። እግዚአብሔር ያማረ ነገር እንዲሰጣቸው ያማረ ሕይወት እንዲያኖራቸው ከዚህ በኋላ ትልቅ ትምህርት ነው እነሱም እኛም እናንተ መውሰድ ያለባችሁ በትዳር ውስጥ ሶስተኛ ሰው እንደማያስፈልግ። ሶስተኛ ሰው ከገባ ነገሮች ያስተካክላል ብለን ነው እኛ ያሰብነው፣ ግን ነገሮቹን ምን ያህል እንደለጠጥናቸው ምናምን። አምጡት አምጡት በጣም ጥ ችግር የለውም። እዚህ ጋር እዚህ ጋር ማድረግ ዛሬ እንግዲህ ይውላል። ለነዚህ ለእህቴና ለአብርሽ ሰርፕራይዝ ልናረጋቸው አስበናል። እናመሰግናለን። እና እኔ ዛሬ አብርሽንም፣ ሩታንም፣ ሳቅንም፣ ጽጌንም፣ ዳኔንም ጠርተናቸዋል በቃ ማለት በእኔ ስም በእኔ ፋሚሊዎች ስም ይሄን ኬክ በፍቅር እንዲቆርሱልኝ ይፈልጋለሁ። በጣም ማለት ሁሌም የምትደውሉልኝ፣ ምጽፉልኝ ሁላችሁ የአንዳንዱ ነገር የምትጽፉልኝ የነበራችሁ ሰዎች አስታርቂያቸው፣ አንቺ እንደጀመርሽ የሆነ ነገር ጨርሽ የምትሉኝ ሰዎች እግዚአብሔር ይመስገን ነገሮች አሪፍ ሆነዋል። እነዚህ ልጆች አሁን ላይ አይጣሉ ዳግመኛ። በጣም ሰላም ሆነዋል፣ በጣም ፍቅር ሆነዋል። በጣም የሚያስቀኑ አሁን ጭራሽ ተላቀቁ ብላቻቸው ተያይዘው ነው እጅ በእጅ ምንም ነገር ሲያደርጉ በቃ እንትን የሚሉትና በጣም እንደ ቃላት የለኝም፣ ደስ ብሎኛል። እነሱ እየጠበቅኩ ነው ሁሉም ጨርቻቸው አለው። እንግዲህ ከቀደሟችሁ ጋር አብረን እናወራለን። ይሄን ይመስላል እንግዲህ የዛሬው እንግዲህ ቪዲዮአችን። እናንተም ደግሞ ደስታችሁ እየቀባችሁ ግለጹ፣ እንኳን ደስ አላችሁ በሏቸው። ይሄ ሁሉ ነገር እናንተም የምትጽፉት ኮሜንት የምትደውሉት ምናምን ለነሱ ካላችሁ ክብር መውደድ ስለሆነ ይህንን ነገሮች በሙሉ የእናንተም ደስታ ነው። የእነሱ ደስታ ብቻ ሳይሆን ዛሬ የእናንተም እነሱ አንድ እንዲሆኑ የምትፈልጉ ፋሚሊዎች በሙሉ የእናንተም ደስታ ነው እና ዛሬ ሁላችሁም ደስ እንዲላችሁ ነው የሚፈልገው። በእናንተ ስም እነሱ መጥተው እናንተንም ካስከፋን እኛ ይቅርታ ብለን በጣም በቃ በአሪፍ ነገር ነው ማሳለፍ የሚፈልገው እንግዲህ የታየኝ ያለው እሱም ከሆነ አብርሽ እየመጣ ነው ከኋላ። በቃ ነግሬያቸዋለሁ። ከዚህ በኋላ አብርሽ ካለ ድሮ አብርሽ ካለች ጽጌ ነበር የሚባል ነገር የለም። አብርሽ ካለ ከኋላ ሩታ ናት። ስለዚህ ሩታና አብርሽን እያየናቸው ነው። እንግዲህ ዛሬ ደስታቸው ቀን ነው። በጣም እናንተ በቃ አብራችሁ ስለዚህ እንድታደርጉ እንፈልጋለን። እንግዲህ ጠበቅናቸው ነው። እንግዲህ ያሉ የሚቀሩት ይሳቅ ጽጌና ዳኔ ናቸው

ለእናንተም ዛሬ ያሳፈራችሁ በእውነት እንደውስ እጣላሽ። ምን አይነት አሁን ስሜት ላይ ነው ያላችሁ? አሁን እዚህ ላይ ምን ተሰማችሁ ነው ማለት ነው የምፈልገው። እስቲ ከነበሩት ውካታዎች ከነበሩት ችግር ውስጥ ከነበሩት መጥፎ ነገሮች በሙሉ ዛሬ እነዛ ነገሮች ውልቅ ብላችሁ ወጥታችሁ አዲስ ሕይወት አዲስ ማንነት፣ ሰላም የሆነ የተረጋጋ ሕይወት ጀምራችኋል። ድሮ የምታውቁት የኖራችሁት ሕይወት ዛሬ ላይ ደግሞ እሱን ጀምራችኋል። ስለዚህ ምንድነው እየተሰማችሁ ያላችሁትን ነገር እንድትነግሩ እንፈልጋለን። ጀምር ያው ይሄ ጊዜ የሚመጣ አይመስልም ነበር መሆናቱ። በጣም የሚያለፍበት ሞመንት በጣም በጣም የሚያስጠላ ጊዜያቶችን አሳልፈናል። የሆነ የማይሆን እልህ መጋባት ውስጥና ይሄ ምንድነው አልሸነፍ ባይነቱ ሁለታችን ጋር ነበረ እና በቃ የሆነ እልህ መጋባት ጥሩ እንዳልሆነ ነው በመጀመሪያ ደረጃ የተረዳሁት። ስቀጥል ደግሞ በሁለት ሰዎች መካከል ሌሎችን ሰዎች ማካተት ምን ያክል ህይወት ላይ ተጽዕኖ እንደሚፈጥር፣ ሶስተኛ ወገን ማስገባት ምን ያክል ተጽዕኖ እንዳለሁኝ እንዳለው ያንን ማየት ትሽያለሁኝ እኔ በበኩሌ። እና ደግሞ አንዳንዴ ትምህርትም ነው። በቃ ጥሩ ነው። አንዳንድ ጊዜ ይሄ ወርቅም በሳት ተፈትኖ አይደል የሚያልፈው። ትክክል። ሰው አልፈነዋል። ያ ጊዜ ተመልሷል፣ በተሻለ ሁኔታ። አረና ሁን ላይ በቃ ደስ ይላል። የአንተ ፈገግታ ሙሽን ፈገግታ። የሰው ልጅ የእውነት የሆነ ነገር ጠፍቶባችሁ አስባችታል? የሆነ ነገር ጠፍቶባችሁ ስታገኙ የሚሰማችሁ ስሜት እንዴት ነው? በጣም ማትቆጣጠሩት ደስታ። እዩት፣ የጠፋበት እቃ ነበር ልጅ። ሀቁ ተመልሶለታል። ቀን አግኝታል ነበር ብሎ የማይገባህን ነገር ልታገኝ ትችላለህ። ሀቅ ሲሆን ግን አለው የራሱ ደስታ። እዚህ ጋርም እየነገርኳቸው ያሉት ምንድን ነው፣ በቃ ሀቁ ተመልሶለታል። ይሄ ልጅ አሁን ያለው ደስታ ምናምን በቃ የሆነ የለም በቃ አብሽ ምንድን ነው ይሽጎረለዋል። ልክ እሷ ሀሳቧ እንደገለጸች አንተም ደግሞ ሀሳብህን ገለጸእ። በመጀመሪያ ሰላም እንዴት ናችሁ? የሜሪ ፋሚሊዎች ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ በጣም ደስ በሚል ነገር ወደ እናንተ መተናል፣ ያው ከሜሪ ጋር እና እንኳን ደስ አላችሁ ይላል እዚህ ጋር ኬኩ። ሁላችንም እንኳን ደስ አላችሁ ማለት እንፈልጋለን የሜሪ ፋሚሊዎች። ብዙልን፣ ስፉልን፣ ፈጣሪ እናንተንም ይባርክልን። ከልብ ነው የምናመሰግነው። እንግዲህ ፋሚሊዎች የኔ ምንም የምለው ነገር የለም ያው፣ ትንሽ ከብድ ነበረ ቻሌንጆች ነበሩት እያሳለፍናቸው የነበረ ሁለት ወር ከምናምን ኤንዌ ሁለት ወር ከአስራ አምስት ቀን ምናምን ነገር ቢያስጠላ ላይፍ ላይ ነበረን ሁለታችንም። እንደገና ደግሞ አንዳንድ ጊዜ ቅናት ምናምን የሚባሉት ነገሮች ትንሽ ከባድ ናቸው፣ እና እኔም እሷም አልሸነፍ ባይነት ነው ያጠቃን ብዬ ማስበው፣ እና አልሸነፍ ባይነት እንደሚጎዳ ተረድቻለሁ። ለኔም ለየትኛውም ሰው ነው ምናልባት ይህንን ቪዲዮ እስከ መጨረሻው ያያችሁ ሰዎች ካላችሁ ከዛም በፊት እኔ እናብታ የገጠመን ነገር ካያችሁ ምናልባት ብዙ ሰዎች ትማሩበታላችሁ ብዬ አስባለሁ። ትዳር ላይ የሚገጥሙ ነገሮች እንዲሁም ደግሞ በጓደኝነት በፍቅረኛ ሞች የሚገጥሙ ነገሮችን አብዛኞቹ ተረታችሁታልን ብዬ አስባለሁኝ እና በእኛ የገጠመው እናንተ ላይ እንዲገጥም ወይንም እንዲደርስ ስለማንፈልግ ሁላችሁም ከኛ አንዳንድ ነገሮችን ብትማሩ ብዬ አስባለሁኝ። ለምን ትክክል አይደለም እያደረገን የነበረው። ኦዲዬንስንም አስከፍተናል ቤተሰብንም አስከፍተናል። እና በዚህ ቪዲዮ ሁሉ ሁሉንም ሰው ነው ይቅርታ መጠየቅ የምፈልገው። ፋሚሊዎችንም ይቅርታ መጠየቅ ፈልጋለሁ። ኦዲዬንሶችንም ብዙ ስለን የምታስቡ ስለን የምትጨነቁ ብዙ ሰዎች አላችሁ፣ እና ሁላችንም ይቅርታ ማለት ፈልጋለሁ። ሶሪ ሶሪ ማለት ፈልጋለሁ። ለምን አስከፍተናቸዋል፣ በደለናቸዋል። እና ይቅርታ አንዳንድ ጊዜ የራስ ነገር የተማይሄድም ብለን የምንጨማለቀው ነገር አለ እና ያ ደግሞ ስህተት ነው ብዬ ነው ማስበው፣ እና የምር በጣም ይቅርታ። አንዳንድ ጊዜ ራሳችንን እንትለያለን፣ ብዙ ሰዎችን ከጎናችን የምናጣ አለን እና በጣም ሶሪ ማለት ፈልጋለሁ። ከዚህ በኋላ እንደዚህ አይነት ነገሮች እንደማይደገሙ ከዚህ በኋላ የደስታ ጊዜዎች ነው ይኖራሉ ብዬ ማስበው ከኛ ጋር ፈጣሪ እድሜና ጤናውን ያብዛልን ለሁላችንም ለዛም ለማየት ያብቃል። ከዚህ በኋላ ብዙ የደስታ ጊዜዎችን እናሳልፋለን ብለን ተስፋለን ከፈጣሪ ጋር እና ከምላቸው በላይ ደስ ብሎኛል። ቃላት የለኝም፣ የምሬት ነገራችሁ ማለት ነው። እና ሰላምን የመሰለ ነገር የለም በህይወት ማለት ነው። ሰላም በቃ ለሁሉም ሰው የሚያስፈልግና ግዴታ መሆን ያለበትም ነገር ነው ብዬ ነው የማስበው። ሰላም ከሌለ ቤት ከተረበሸ፣ ሁሉ ነገራችን፣ ላይፋችን፣ ስራችን፣ ከሰው ጋር ያለን ግንኙነት፣ ማህበራዊ ቤታችን፣ ሁሉ ነገራችን ይበላሻል እና

እንግዲህ ፋሚሊዎች እንደምታዩን፣ ይሄ ግሩፕ ማለት በጣም ሲጨቃጨቅ ስንትን አብሽ ምንድነው ቆይ ምንድነው ስንት ነገር ሲፈጥር የነበረ ቤተሰብ ነውና እንግዲህ ሁላችንም ዛሬ እግዚአብሔር ይመስገን በእኔ ቤት ለመጀመሪያ ጊዜ ነው ይሳቅ ላይ መጣው። ቴንኪዩ ማለት ፈልጋለሁ ይሳቅ ምክንያቱም ከረፈደ ነው የመጣው እኮ። ከረፈደ ግን ከረፈደም እኮ አሪፍ ነው ያደረከው። አይ ያልተገኘሁት ማለት አዎ። እና መጥቶ አብርሽን ወደ ሆነ ስሜት የከተተው አቃላችሁ እሱ ነው። አብርሽ ደሞ ነገሮች ምንድን ነው አብርሽ? አይ በጣም ደስ የሚል ጊዜ ነው ነገሮችን እንዲያርጎ ጋሽ ተጨምሮበት ይሄ ሲበጣበጥ የነበረ ፋሚሊ በዛሬው ዕለት ሰሞኑን በጣም ሰላም ሆኗል። ሰላማችንንም ነበር የምትፈልጉት። እስፔሻሊ ሁለቱ ሰላም። ዳኒ ምንድን የምታደርገው ላውራበት? ወንድሜ ናፈቀኝ። እዚህ ደረጃ ደርሷል። ዳኒ ሚስጥር ነው ሚስጥር ነው እና

ክቡራትና ክቡራን ሙሽሪትና ሙሽራ አብርሃምና ሩት፣ እንዲሁም ደግሞ ዳኒ፣ ሜሪ፣ ጽጌ፣ እንዲሁም እኔ ይስሐቅ ያቆብ እባላለሁ። ካሜራማኖችን እና በተጨማሪና ዋናዎቹ ደግሞ ተመልካቾችና ወዳጆቻችን፣ የዚህ ክሩ የዚህ ቲም ወዳጆች በየፊናችሁ ያላችሁት ማለት ነው ዛሬ ዛሬ ሁላችሁም ወደ አንድ መስመር እንድትገቡ ነው የምጠይቀው። በመጀመሪያ ማለት ነው። ይህ ማለት እንግዲህ የዳኒ ወዳጆች አሉ፣ እንዲሁም የአብርሽ እንዲሁም የሩታ፣ የሜሪ፣ የጽጌም ወዳጆች አሉ። የእኔም ደግሞ ነገ ከነገ ወዲያ ወዳጅ አፈራለሁ ብዬ እገምታለሁ። ስለዚህ የሁሉም ወዳጆች በአንድ ጠረጴዛ ዛሬ ተሰብስበዋሉ። እነዚህ ተሰብስበዋሉ። ደጋፊዎቹ በአንድ ቴብል ላይ መደገ እንትን መሰብሰብ አለባቸው ብዬ እላለሁ። ዛሬ የደስታ ቀን ነው ኬኩም እንኳን ደስ አላችሁ ነው የሚለው ብዙ ያው እኔ ማውራት አልችልም ታውቃላችሁ አይናፋር ነኝ እንኳን ደስ አላችሁ አላውራውኝም? ምን ላውራሽ መጽሐፍ የሆነ ነገር የሚነበባል ይሄን ይመስላል ለጽጌ አስተላልፋለሁ እሺ እሺ ቤተሰቦች እንዴት ናችሁ? እንኳን ደህና ወደ መጣችሁ፣ እንኳን ወደኛ ፍቅር በሰላም መጣችሁ። ሰሞኑን የነበረው ግርግር ሁላችንም የምንጠላው ነበረ። ነገር ግን ሰላም ሆኖ ዛሬ በእንደዚህ አይነት ሁኔታ በመገናኘታችን በጣም በጣም በጣም ደስተኛ ነኝ እና እድለኛ ምነን ተበታትነን አለመቅረታችን። ይቅርታ ይቅርታ ተባብለን ዝም ብለን ሁላችንም በየፊናችን መሆን እንችል ነበረ። ግን እድለኝነት ስለሆነ ነው መልሰን እንድንገናኝና እንድንቀራረብ ያደረገ እና በጣም ደስተኛ ነኝ እና እድለኛም ነኝ በድጋሚ ማለት ነው። እንደዚህ አይነት ቀናቶችን ለማሳለፍ በጣም ብዙ እንደዚህ አይነት ቀናቶችን ለማሳለፍ ሞክረን ነበረ እና ደግሞ በጣም የምንፈልገው ነበረ ግን አለመሆኑ ይከብድ ነበር። ግን ሰላም መጥቶ ዛሬም ሆነ ነገ ወይም ደግሞ ያለፉትን ጊዜያቶች ሳይሆን ወደፊት ለሚመጡት ታይሞች ስንል ይህን ሁሉ ነገር በመፈጠሩ በጣም በጣም በጣም ደስተኛ ነኝ ማለት ለመናገር ቤተሰቦች እና እናንተ እኛን አክብራችሁ እስከ ዛሬ ድረስ ስለነበራችሁ የኛ መልካም ነገር ስለምትፈልጉ የኛ መልካም ነገር ስለምጠብቁ በጣም አብዝተን እንወዳችኋለን። በጣም ነው የምናመሰግናችሁ እና ካስከፋናችሁ እውነት ለመናገር ኦዲየንሶችን ምናልባት ይቅርታ አልጠየቅን ይሆናል እስካሁን ባለው ቪዲዮ አላስታውስም። ግን በዚህ አጋጣሚ በዚሁ ስላስታወስኩት እናንተንም በብዙ አጋጣሚ ያስቀየመናችሁ ከሆነ ሁላችንም ይቅርታ ይቅር ለእግዚአብሔር ተባብለናል እና እናንተም ይቅርታ አድርጉልን። እንደዚህ አይነት ስህተቶችንና መጥፎ ነገሮችን በመቃወም ወይም ደግሞ በእንደዚህ አይነት ነገሮችን ቢያንስ ሚዲያ ላይ ባለመውጣት ብዙ ነገር ተምረንበታል እና ሚዲያ ላይ ላለመውጣት እንሞክራለን እና ይቅርታ ያላደረጋችሁ ይቅርታ አድርጉልን እና እናመሰግናለን ትንሽ እንግዲህ ዳኒ አውራና ከዛው ድንሱ፣ ውድ የሜሪ ቤተሰቦች በሜሪ ቻናል ተመልሰን መተናል። ዛሬ ያው ሜሪ የአብርሽና የሩታ መታረቅ የሁላችንን መታረቅ ምክንያት በማድረግ ፕሮግራም አዘጋጅታለናለች እና በጣም ደስ ብሎናል። ደስ የሚል ነገር ነው። እኔ በጣም አስቤው ነበር ይህን ፕሮግራም። እኔ በምን እንደቀደመችን ባላቅም፣ ያው በራሳችሁ ውጪ አዝናናችኋለሁ ብዬ ነበረ ሜሪ ኦኬ፣ ለካ ከዛ ጋና ፍጥራለ ዛሬ የመብላክ ቀን ነውና ከብቶ ለይ ማስካ እየበላ ነው። ስለዛ ነው። አዎ። እና ዋናው ነገር ምንድን ነው? ዋናው ወደ ዋናው ቁም ነገር ስገባ ከዛ ሁሉ ጸብ ከዛ ሁሉ ነገር አልፈን ዛሬ ላይ እንደዚህ ሰላም ሆነ መቀመጣችን በጣም ነው ደስ የሚለው። ያለንበትም ወቅት የጾም ወቅት ነውእና በኦርቶዶክስም እና ደግሞ በሙስሊሙም የጾም ወቅት ነውና ያለነው በጣም ደስ የሚል ነገር ነው። በዚህ ወቅት ላይ ሰላም መፍጠር ማለት ለሌሎችም ደግሞ ምን ታስተምራላችሁ ከሚለው ነገር አንጻር በዚህ ጾም ሰላም መሆን መታረቅን አስተምረናል ብዬ አስባለሁኝ። እንዲህ አብረን ተሰብስበን ስላዩዋችሁ ደስ ብሎኛል። ሩታና ብርሽ እንኳን ደስ አላችሁ። ያው ሚዜ መሆኔ ስለማይቀር እንግዲህ ተጋቡ ለማለት እፈልጋለሁ። በዚ ሐሳብ ከታኒ አጃቢ ሆናለሁ ማለት ነው። አጃቢ በሽው ባለው ነው ጋይስ፣ ሚዜ እንደምሆን ተስፋ አለኝ እና ሺህ አመት ኖሩልኝ። በጣም ነው የምወዳችሁ። እዚህ ጋር ያላችሁትንም፣ ይሳቅንም፣ ጸጌንም፣ ሜሪንም በጣም ወዳችኋለሁ። በጣም አከብራችኋለሁኝ። በቃ ኬክ ብንበላ ደግሞ ደስ ይለኛል። ቶሎ አልቆ ዳሪ፣ ኬኩን ለመብላት በጣም ቸኩሏል። ግን ባይ ዘ ወይ አሁን አርግ ለሚቆረሰው ኬኩ ነው ለማንም እንድታቀርብ ይሄ ነው። እና እንግዲህ ፋሚሊዎቻችን በጣም ደስ ብሎናል። ዛሬ እንዳያችሁት እነዚህ ልጆች እንዲሆኑ እኛ ደግሞ ከእነሱ ጎን በአንድ አይነት ስሜት እንዲሆኑ መቀመጥ በጣም ከባድ ነገር ነው። ማይታሰብ ነገር የነበረ ነገር ነው፣ ሆኖ ያየ ነው። አሁን ከራሴ ጭምር ማለት ነው። እና አብርሽ የምነግራችሁ ነገር ቢኖር መሀላችሁ ላይ ሰው አታስገቡ፣ ከእኛ ጭምር፣ ከእኔ ጭምር፣ ከዳኒ ከጽጌ ከይሳክ ማንም ሰው ፋሚሊ ቢሆን አባት እናትን ቢሆን ከዚህ በኋላ የራሳችሁን ህይወት ራሳችሁ ችግራችሁን ራሳችሁ መፍታት፣ በጣም ከባሰ ደግሞ ያው ወደ ቤተሰብ እንዳልኩ ቤተሰብ ነው ነገሮችን ሁሉ ያስተካከለውና የተቻላችሁ አቅም። ማንም ሰው መቼም ሁሉም ሰው በሰላም ይኖራል ማለት አይደለም፣ ጠብ ሊኖር ይችላል። ፍቅር ሲኖር ጠብ ግዴታ ነው። ግን ያንጠባችሁን ሰው ሳያቅ፣ አንተ ትብስ አንቺ ትብስ እየተባባላችሁ ነገሮቻችሁን በቃ ሽፍን አድርጋችሁ እንድትኖሩ ነው የምመክረው ነው። እኔ ከሁላችሁ እዚህ ውስጥ አላቅ ነኝ እና ለእናንተ የምነግራችሁ ነገር ይሄንን ነው። ስለዚህ አንዳንዱን ነገር ስታስቡት እውነት ለመናገር አንተን ከሩታ ሩታን ከአንተ ለመለየት የተደረገ ነገር አይደለም። ስሜታዊ ከመሆን አንዱ አንዱን ሲያናድድ እያሳለፍነው ጊዜ ነው። ግን እንደ ምክር የምነግርህ የራሴ የሆነ ነገር መቼም አንተ በጣም ኮንፊደንስ ነበረ ነገሮች ላይ በሙሉ ታስታውሳለህ። አላበሽ ማለት በቃ ሀቀ ስለሆነ ነው። እሷም ደግሞ ሀቋ ነው። ግን ይሄ በቃ መቀበል ያልቻለቻቸው አንዳንድ ነገሮች አሉ፣ ምናምን እነሱን ለማስተካከል የተደረገ ነገር ነው። ሁሉም ነገር ነው። በቃ ችግር ሲኖር አለመግባባት ሲኖር ከፈጣሪ ጋር ማውራትን የመሰለ ነገር ምንም ነገር የለም። ሰው መሃላችሁ ፍጹም እንዳታስገቡ ሆን የሚመኝላችሁ ሰላምን፣ ፍቅርን፣ ጤና ከዚህ በኋላ ደግሞ ተጋብታችሁ ፕሮግራማችሁ ላይ እንድንገኝ የምንፈልገው ወልዳችሁ ከብዳችሁ ሳ የሚለውን አመለካከት ነው እኔ ያለኝ ለእናንተ መስጣት ችለው እኛም እርስ በርስ በእናንተ ምክንያት እርስ በርስ የሄጣላን ሰዎች ዛሬ ላይ ሰላም ፈጥረናል። በጣም ደስ የሚል ሰላም። ከዚህ በበለጠ ደግሞ በጣም የሚገርም ሀብርሽም ሩታ የሚገርም ፋሚሊን ያላችሁ በጣም የሚወዷችሁ ስለ እናንተ የሚጨነቁ ስለ እናንተ የሚታመሙ ስለ እናንተ ሆስፒታል የሚገቡ ፋሚሊን ያላችሁ ጋዳኒም ጋዳንም ሁላችም ጋር የሚደወል ስፔሻሊ በጣም ይደወል ነበር ነው እና እሱ ጋርና በሰዓቱ በነበረው ነገር ሩታ ኒጋ በነበረች ሰዓት በቃ ስልኬ በሙሉ የሱ የእናንተ ደጋፊዎች ናቸውና፣ ምን ያህል እንደዚህ በሰው መወደድ እንዴት ያስደስታል። በቃ እነሱም በጣም አርጋችሁ ማመስገን አለባችሁ። ሲጨነቁ ስራ ሰርተው ሳይደክማቸው በቃ ሲከታተሏቸው፣ አንዱ አንዱን በቃ ሲጠብቅ የነበረበት ነገር በጣም የሚገርም ነገር ነው እና ለእናንተ ትልቅ ክብር አለኝ። አመሰግናለሁ። ለክርስቲያንም መልካም ጾም ላለው ለእስልምናም መልካም የጾም ጊዜ ላለው፣ ስለነበረን ነገር በሙሉ በጣም ነው የምናመሰግነው። አሁን እንግዲህ ልጆቹ በጣም ጓግተዋል። በቃ እንዴት ነው ይሄ ነገር ኬኩ ይቆረስ እያሉ ነው ዳይኒ ፍቅሩ ከረታኝ የወደደ ሟሽ ነው፣ ይሄ መሽ ጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔስ ግደለኝ ባሉ አልኩበቱ የስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቢወራ ቢነገር በድፍን ከተማ እኔ ስም ማንንም አልሰማ።